የወረሃ መስከረም የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች፣ ምርጥ አሰልጣኝ፣ እንዲሁም ደግሞ የወሩ ምርጥ ጎል እጩዎች ይፋ ተደርገዋል። ይህንን ተከትሎ የወሩ ምርጥ አሰልጣኝ በመባል ለእጩነት መቅረብ የቻሉት የአርሰናሉ አለቃ የሆነው ሚካኤል አርቴታ፣ የማንቸስተር ሲቲው ፔፕ ጋርዲዮላ፣ የክርስቲያል ፓላሱ ኦሊቪል ግላስነር እንዲሁም ደግሞ የጥቋቁር ድመቶቹ ሰንደርላንዶች አለቃ ሊ ብሪክስ ይገኙበታል። የሚካኤል አርቴታ በወሩ ውስጥ ያደረጋቸው ሶስት ጨዋታዎች ሁለቱም ማሸነፍ ሲችል በአንዱ ደግሞ ግላስነርም በተመሳሳይ በሶስት ጨዋታዎች ንስሮቹን ክሪስታል ፓላሶችን እየመራ ሁለቱን ጨዋታ በድል መውጣት ሲችል በአንዱ ደግሞ ነጥብ ተጋርቷል። የፔፕ ጋርዲዮላም ቁጥሮች ከሁለቱ አሰልጣኞች ጋር ተመሳሳይ ሲሆኑ፣ በአንጻሩ የሰንደርላንዱ አለቃ ሬጌስ ሌብሪስ በሶስት ጨዋታዎች ሁለቱን አቻ ወጥቶ በአንዱ ደግሞ ሙሉ ሶስት ነጥብን ይዞ መውጣት ችሏል። የወሩ ምርጥ ተጫዋች ውስጥም ደግሞ ኤርሊንግ አላንድ፣ ዳያች ካማዳ፣ ያንኮባ ሚንቴ፣ ሮቢን ፍሮይድስ፣ ግራኒት ዣካና ማርቲን ዙቢመንዲ በእጩነት ቀርበዋል በወሩ ውስጥ አምስት ግቦችን አስቆጥሮ አንድ ለጎል የሚሆን ኳስ አመቻችቶ ያቀበለው ኤርሊንግ ብሮታላንድ የኦሮ ምርጥ ተጫዋች የመባል እድሉ ከፍተኛ መሆኑም ተነግሯል። ለኦሮ ምርጥ ጎል ደግሞ እጩም ሆነ የቻሉት ግቦች ማርቴን ዙበሜንዲ ኖቲንግሃም ፎረስት ላይ ያስቆጠረው፣ ሉካስ በርግቫል ዌስታም ላይ፣ ሪያን ግራቨንበርክ ኤቨርተን ላይ፣ አንቶኒ ስታች ወልቭስ ላይ፣ ሚቼል ሚቼል ዌስትሃም ላይ ሃሪ ዊልሰን ብሬንትፎርድ ላይ ጋብሪኤል ማርቲኔሊ ማንቸስተር ሲቲ ላይ እንዲሁም ደግሞ ኢጎር ቲያጎ ማንቸስተር ዩናይትድ ላይ ያስቆጠረው ጎል በጩነት ተይዟል። የባርሴሎናው አማካኝ ፍሬንኪ ዲዮንግ በባርሴሎና ቤት የሚያቆየውን ውል ሊፈራረም መቃረቡን ፋብሪዚዮ ሮማኖ ይፋ አድርጓል። በመጪው ክረምት በስፔኑ ቡድን ባርሴሎና ያለው ውል የሚያበቃው ፍሬንኪ ዲዮንግ ከያንሴ ፊሌክ መምጣት በፊት ባርሴሎናን ይለቃሉ ተብለው ከሚታሰቡ ተጫዋቾች መካከል አንዱ እንደነበር ይታወሳል። ሆኖም ግን ጀርመን ሃንስ ዲተር ፊሊክ ባርሴሎና ከከተሙ በኋላ ኔዘርላንዳዊ የመሃል ሜዳ ሞተር በቡድን ውስጥ ከሚገኙ ቁልፍ ተጫዋቾች መካከል ግንባር ቀደሙ መሆን የቻለ ሲሆን ክረምት ላይ የሚያበቃውን ውሉንም ለማደስ ፍቃደኛ መሆኑን በርካታ የመረጃ ምንጮች ባለፉት ሳምንታት ሲዘግቡ ቆይተዋል። የባርሴሎናው ስፖርቲንግ ዳይሬክተር ዴኮ ፍሬንኪ በባርሴሎና ቤት ደስተኛ እንደሆነ የተናገረ ሲሆን በፈረንጆቹ እስከ 2029 ድረስ የሚያቆየውንም ውል የሚፈርም ይሆናል። ፍሬንኪ በካታላኑ ቡድን ውስጥ ከፍተኛ ክፍያ ከሚከፈላቸው ቾች ውስጥ የሚመደብ ሲሆን በአዲሱ ኮንትራቱ ላይ ምናልባት ባርሴሎናዎች ካለባቸው የፋይናንስ ቀውስ ጋር ተያይዞ የደሞዝ ቅናሽ እንደሚያደርግም ይጠበቃል። ከላሚን ያማል ጋር አንድ ሜዳ ላይ መጫወት ትልቅ ክብር ነው ለኔ፣ እሱ የዓለማችን ሁለተኛው ምርጥ ተጫዋች ነው ሲል ፖርቱጋላዊው የግራ መስመር ተመላላሽ ኑኖ ሜንዴዥ አስተያየቱን ሰጥቷል። ትላንትና ምሽት በአውሮፓ ሻምፒየንስ ሊግ ተጠባቂ በነበረው የጨዋታ መርሃ ግብር ፓሪስ ሰንጀርሜኖች ባርሴሎናን ሁለት ለአንድ መርታታቸው ይታወሳል። በጨዋታው ድንቅ እንቅስቃሴ አሳይቶ የጨዋታው ኮከብ የነበረው ኑኖ ሜንዴዥ ከላሚን ያማል ጋር ከኔሽንስ ሊግ የፍጻሜ ጨዋታ በኋላም ዳግም መገናኘት ችሎ ነበረ በትላንትናው ጨዋታም ኑኖ ላሚን ያማልን ጨዋታው ላይ እንደሌላው ጊዜ በነጻነት እንዳይጫወት ያገደው ሲሆን ባለፉት ሁለት ጨዋታዎች ውስጥም ላሚን ያማልን በእንቅስቃሴ ደረጃ ተቆጣጥሮት ሲያሳልፍ ያየ ነው የግራ መስመር ተመላላሽ መሆን ችሎ ነበረ። በተመሳሳይ በሁለቱም ጨዋታዎች ውስጥ ሜንዴዥ የጨዋታው ኮከብ ተብሎ መውጣት የቻለ ሲሆን ከትላንትናው ጨዋታ በኋላም ከቡድን አጋሮቹ ና ከሚዲያው ዘንድ አስገራሚ ምልክቶች ሲደርሱ ተስተውሏል። የሀገሩ ልጅ ጎንካሎ ራሞስ ከጨዋታው መጠናቀቅ በኋላ ኑኖ ሜንዴዥ የዓለም ምርጡ የግራ መስመር መስመር ተመላላሽ ነው። ከሱ በተቃራኒ መጫወት ቀላል አይደለም፣ ዛሬ በድጋሚ አሳይቷል፣ ሲል ሀሳቡን ሰጥቷል።